በስተመጨረሻም የብሩክ ትክክለኛ ማንነቱ ባህሪው እየወጣ ይገኛል። ሀይሚን ተከትሎ አዲስ አበባ ገብቷል። ሲበርስ ከንፍ መጧል። ነገር ግን ንግግሩም ጨዋታውም ወሬውም እጅግ በጣም ግራ የገባው እጅግ በጣም የሚያስጠላ የሚያሳፍር ነገር ነው የተናገረው። ሀይሚም በአቋሟ እንደ ጸናች ትገኛለች። ምንም ነገር እርግጠኛ ባትሆን ኑሮ በዚህ ልክ ልትከራከረው፣ በዚህ ልክ ልትናደድበት፣ በዚህ ልክ ልትበሳጭበት አትችልም ነበረ። በነገራችን ላይ ሴት ልጅ ከአንድ ወንድ ጋር ስትሆን ያስባበት አቅዳበት የነገ ህይወቷን ሁሉ በረዥሙ አቅዳ አስባበት ነው የምትገባው። ያንን ካልሆነ ከዛ ወንድ ጋር ምንም አይነት ሽርፍራፊ ሰዓት ሽርፍራፊ ደቂቃ እንኳን ከዛ ሰው ጋር ለማሳለፍም ምንም ፍቃድም ፍላጎትም አይኖራትም። እች ልጅ እንግዲህ አምናው፣ በጣም ወዳው፣ ቦታ ሰጠው፣ ጊዜ ሰጠው፣ ያሳያትን ፍቅር፣ ያሳያትን መውደድ፣ ያሳያትን ጊዜ ሁሉን ነገር አይታ ገባችበት። ነገር ግን የእሷ የእሱ መሆኗን ሲያረጋግጥ ወይ ደግሞ በደንብ ልቧን ከፍታ ውስጧ እንዳስገባችው እንዳፈቀረችው እንደወደደችው ሲያውቅ እንግዲህ የትም አትሄድም አይነት ንግግር ነው እየተናገረ የሚገኘው። ብቻ በጣም ያስጠላል። ሀይሚ በነገራችን ላይ ብሩክን አልለመነችው። እዚህ ጋር ማወቅ ያለባችሁ ነገር እውነታውን ፈጣሪ ነው የሚያውቀው። ምንድን ነው እውነታው፣ ያደረገው ነገር ምንድን ነው የሚለውን ነገር ያለ የእውነቴ ነው እምላችሁ። እርግጠኛውን የምነግራችሁ ነገር ብሩክ ማለት ነው በጣም ብዙ ሴቶችን ያወራል። በትክክል በእኔ በጓደኛ በቅርብ ጓደኛ ማለት ነው ያየሁት የሰማሁት ማቀው ነገር ብዙ ነገር አለ። የእውነት ለመናገር ማለት ነው ምንም የፈለገ ልትሉ ትችላላችሁ። ብዙ ነገር አይቻለሁ፣ ብዙ ነገር ሰምቻለሁ። ብዙ ነገሮችን ሴቭ አድርጌ ያስቀምጫለሁ። ይህንን ነገር የሰማሁት ያየሁት አሁን አይደለም፣ በፊት ጀምሮ ስለ ብሩክ ማንነት፣ ከካሜራ ጀርባ ስላለው ነገር፣ የድምጽ መልእክት፣ የቪዲዮ መልእክት፣ እያንዳንዱን ነገር በውስጥ ማለት ነው በውስጥ ብዙ ታሪክ የሚካሄድ ነገር አለ። በነገራችን ላይ ማለት ነው በጣም በጣም በቃ ምንም ተመልካች የማያውቀው ነገር በጣም ብዙ ጉዳጉድ፣ በጣም የተያያዘ ውስጥ ውስጡን ብዙ ነገሮች አሉ። ዛሬ ላይ ሀይሚ ሁሉን ነገር ስታይ ስትሰማ በቃ ትታ መሄድን የመረጠችው ምክንያቱም ወንድ ልጅ ቢሆንም ይሆናል ባይሆንም አይሆንም ብሎ ነው የሚቀጥለው። በነገራችን ላይ ወንድ ልጅ አይታመንም በዚህ ዘመን ማለት ነው። በጣም ብዙ ነገር በነገራችሁ ነገር ወንድ ልጅ ማለት ነው ምንም በዚህ ዘመን መቶ ፐርሰንት አይታመንም። ብሩክን እናምነዋለን ይህንን ነገር አያደርግም ብላችሁ ለምትከራከሩ ሰዎች ማለት ነው። ምንም ከአስር ደቂቃ ከሀያ ደቂቃ ቪዲዮ በስተጀርባ ያለውን ህይወቱን ታሪኩን ማንም ሰው አያውቅም። በምን በራሳችሁ እንኳን እርግጠኛ አይደላችሁም እንኳን በሰው ማለት ነው። ና እርግጠኛውን የምነግራችሁ ነገር ብሩክ ያደረገው ነገር እዩላችሁ። እንዲህ ብያ አልፈርድም ነበር፣ እንዲህ ብያ አልናገርም ነበር። የሆነ የተደበቀ ነገር አለ። በቃ እኔ ያየሁት የሰማሁት ነገር አለ። በቃ ለሀይሚ ብለን እውነታውን ደብቀን ሰምተን ባልሰማ አይተን ባላየ ጸጥ ብለን አለፍን እንጂ የሆነ ሰዓት ላይ በደንብ ያወራ ነበር። ሴት እግዚአብሔርን የምሬን እኮ ነው የምነግራችሁ። በደንብ ያወራ ነበር። ብዙ ታሪክ፣ ብዙ ነገሮችን በውስጥ ያወራ ነበር። ኢቨን ሀይሚ አብረው እያለች ይሄ ነገር ከሀይሚ በፊት የሆነ ነገር ሊሆንም ላይሆንም ይችላል። አሁንም ሀይሚ እየተናገረች ያለችው ነገር ማለት ነው። ግን አሁን ላይ ጥፋቱን ለመደበቅ በጣም እየጮኸ ነው የሚናገረው። የሆነ የራስሽ ጉዳይ አይነት ሂጂ፣ ምናምን እንደዚህ፣ የሆነ ያላንቺ መኖር እችላለሁ ምናምን ነገር፣ ምንድን ነው እንደሚያደርግሽ ምናምን፣ የሆነ ጥጋብ፣ ጥጋብ ነው ያለው። ሲጀመር ሀይሚ የሆነ ነገር ተናገረች፣ አደለ? አንድ ቀን ተናገረች። እውነታ የለውም በቃ ምንድን ነው እውነታ ምንድነው ብለ ጠየካት። ያንን ነገር ለማወቅ ለመናገር አልፈለገችም። አንተ የምትወዳት ከሆነ የምታፈቅራት ከሆነ ምክንያቷ ለምን በቃ ሀይሚዬ፣ ቁጭ በይ የኔ ቆንጆ፣ የኔ ማር፣ የኔ ምርጥ፣ የኔ ፍቅር፣ የኔ ቅመም፣ ቁጭ በይ፣ መነጋገር ያለብን ነገር አለ። እንዲህ ዝም ብለሽ ጥለሽ የምትሄድበት ነገር የለም። እንዲህ ዝም ብለሽ የምትጣይ ምክንያት የለም። እንዲህ ዝም ብለሽ ከኔ መራቅ የለብሽም። ምንድን ነው የተፈጠረው ነገር? ምንድን ነው ያስከፋውሽ ምንድን ነው ያስቀየምኩሽ? ምንድን ነው የሰማሹ ነገር? ምንድን ነው ያየሹ ነገር ብሎ በስስልቧ ቢጠይቃት ቢያማክራት ቢሰማት ሊረዳት ቢሞክር፣ እግዚአብሔር ምስክር ነው ምላችሁ። ለምን ከሴ ከፊት ለፊቱ ሴት ይዞ የሆነ ነገር እያደረገ ግንኙነት እያደረገ አታገኘውም? ለምን ከሴት ጋር ሩም ሲገባ አታየውም? ለምን ከሴት ጋር ሴክስ ሲያደረግ አታየውም? ምንም አይላት፣ አትለው። የምር ያሳምን በቃ የእሱ ቃላት የእሱ ንግግር ነው፣ እሷን ሊሰፋት የሚችለው ሊያሳምናት ሊያረጋጋት የሚችለው በዚህ ልክ በጣም ነው የምትጮኸው። ከእንደዚህ አይነት ህይወት ከእንደዚህ አይነት ፍቅርስ ፈጣሪ ይሰውረን። የምር አንዳንዴ ማለት ነው አንዳንድ ሰዎች እውነታውን እያወቁ እያዩ በጭፍን አሁን ሀይም ይወላችሁ። ምን ተናገረችም አልተናገረችም ለውጥ የለውም። ምክንያቱም እሱ ለመረዳትም ለመስማትም ፍላጎት የለውም። እንኳን ከእሱ አልፎ ፍፄ ላይ እየጮህ ነው ያለው። ለምን እንደዚህ ዛት መጣ መብቷ መሰለኝ ታዲያ የሚያስጠላ ነገር አንተን አምና ስንት ነገር ሆኖ ስንት ነገር ተፈጥሮ ስንት ስቴፕ ተጉዛችሁ ስንት ህይወት አይታችሁ ስንት አለማስ አይታ ስንት ነገሮች አድርጋለ ሙሉ ሴት ናት። ምንም የጎደላት ነገር የለም። ቁንጅና ብትል፣ ሴትነት ብትል፣ ውበት ብትል ሁሉን በቃ ቤቷ እንኳን እንዴት አድርጋ ስትንከባከብ፣ ስታበላ፣ ስታጠጣ እንዴት ሴትነቷን አይታል፣ እስከ ጥግ ድረስ ምንም የሚጎላት ሴት አይደለችም። እና ሴት ማውራቱን የእውነት ለመናገር እኔም ማምንበታለሁ። ያወራበት መንገድ ሊለያይ ይችላል። እኔ ብዙ ሴቶችን እንደሚያወራ ብሩክ ከካሜራ ጀርባ ብዙ ላይፍ እንዳለው አውቃለሁ። ያችን ሴት አብሯት ይዟት ተኝቷ አድሯል አላውቅም፣ ሲሳሳሙ ነበር አላውቅም፣ አቅፏት ነበር አላውቅም፣ ግን እንደሚያወራ ብዙ አይነት ቴክስቶችን የኔ ማር፣ የኔ ቆንጆ፣ የኔ በቃ እያለ በጣም የሚያቅለሰልስ በሚቅለሰለስ ድምፅ የምሬ ነው የማወራችሁ። ይህን ነገር ፈጥሬ ወይ ደግሞ እዛም እዚህ ማምጥቼ አይደለም በደንብ ብዙ ድምጾች ደርሰውኛል። የእውነት በቃ ልክ የፍቅረኛ አክት አይነት ሚያ የሆነ አወራር ብሩክ እንዲያውራል እንዴ ብላችሁን ላገር አስ እኔ የሆነ ቀን ክውን ያልኩት እና ልላችሁ የፈለግኩት ነገር እውነታውን ምን እንዳደረገ ምን እንደተፈጠረ ሀይሚም እስካልተናገረች ድረስ እንኳን እኛ ብሩክም አላወቅም። በዛ ጉዳይ ላይ ልፈርድም ልናገርም አልችልም። ግን ብሩክን መቶ ፐርሰንት አድርጋችሁ ሀይሚን የምትረግጡ የምትሰድቡ ሰዎች አላችሁ። እኔ የምማቀውን እውነት መናገር ስላለብኝ እዚህ ጋር ተናግሬ አልፋለሁ። እኔ ለእውነት ነው የቆምኩትኝ። ምንም ህሊናይን ደስ የሚያሰኝ ስራ ነው የምሰራው። ህሊናይን ደስ የሚያሰኝ ነገር ነው የምናገረው። ህሊናይን አንቋሽሼ ለአንዱ ከፍ አንዱን ዝቅ ህሊናይን ጥሩ ነገር እያየ እያወቀ መጥፎ ነገር አልናገርም። መጥፎ ነገር እያየ እየሰማ ህሊናይ ጥሩ ነገር ሊናገር አይችልም። ነጭ ነጭዋን እውነትን ውታን ነው ከዚህ ቻናል ላይ የማስተላልፈው የማቀርበው። እና የሀይሚ ጉዳይ አንዳንዴ የእውነት ለመናገር ማለት ነው የሆነ ዝም ብላችሁ መሄድ ይሻላል። ወንድ ልጅ አይታመንም፣ መድኃኔዓለም ነው የምላችሁ። የእውነት ይህን ነገር ስናገር በቃ እንባዬ እየመጣ ነው። አይታመንም። ዞር ብላችሁ የሆነ ነገር አላቸው። በቃ ከኋላ የሚመዘዝ የሚጎተት ከኋላ የሚመጣ ነገር በቃ፣ ወይ የሆነ ፎቶ ታያላችሁ፣ ወይ የሆነ ቴክስት ታያላችሁ፣ ቢገባ ማለት ነው የምር ሴት ልጅ ቀንታ እንዲህ የምታለቅሰው እንዲህ የምትጨቃጨቅ ጭቅጭቅ እንደማትፈልግ ምናምን ነገር ነው የምትናገረው። ስለምትወድ ነው ስለምታፈቅር ነው። አንተ የሰው ሆነ ማየት ስለማትፈልግ ነው። ሕልሟን እቅዷን ስለምታስብ ነው። የነገ ሕይወቷን አንድ ሴት ልጅ ማለት ነው ከወንድ ልጅ ጋር ፍቅር ስትጀምር ከወንድ ልጅ ጋር የሆነ ኑሮ ስትጀምር ስታስብ የፍቅር ጥያቄውን ተቀብላ የምትመጣው ማለት ነው። ብዙ ህልሞችን ብዙ እቅዶችን አቀዳ ነው። ዝም ብላ ከመሬት ተነስታ የወንድ ልጅ ጥያቄ ወይ ደግሞ የፍቅር ጥያቄ እሽታውን አትቀበልም በምንም ታምርና። ያ ሁሉ ነገር ያሰበችው ነገር ባዶ ሲሆንባት ከንቶ ሲሆንባት እንዴት አታለቅስ? እንዴት አይከፋት? እንዴት አታዝን? የምሬ ነው። አንዳንዴ የሆነ እውነት ስትሰሙ ስታዩ የሆነ ክፉ ነገር ሳትናገሩ ከዛ ሰው መራቅን ትመኛላችሁ። ብን ብላችሁ ጥፉ፣ ጥፉ ነው የሚላችሁ። በቦታው በጊዜው በወቅቱ ስትሆኑ ብዙ ነገሩ ይገባቸዋል። እኔ እግዚአብሔርን ነው ምላችሁ ሀይሚና ብሩክ እንዲለያዩ አልፈልግም። መድኃኔዓለምን መቶ ፐርሰንት የምነግራችሁ ነገር ሀይሚ ብሩክ ተለያይተው ማየት አልፈልግም። ምክንያቱም እነዚህ ልጆች ገና ታዳጊ ገና ልጆች ናቸው። ነገም እንደሚታረቁ መቶ ፐርሰንት አውቃለሁ። ግን ሀይሚን የምትወቅሱ ሰዎች ስላላችሁ የብሩክንም ነገር መናገር ስላለብኝ ተናግሬያለሁ። ሀይሚ ከየትኛው ወንድ ጋር ነው ያያችኋት? ሀይሚ በውስጥ እንኳን እስኪ ጻፉላት ሴት እህቶቼ፣ የእኔ ቅመም የእኔ ቆንጆ ብለው ቴክስት ሲጽፉላት ለነሱ ከመመለስ ውጪ ኦንላይን አለች ወይ ሃይሜ? እስኪ ልንገራችሁ እስኪ ብሩክ የተጻጻፈውን ጉድ ቆይታ ያላችሁ ቲክቶከሮች በደንብ ማለት ነው የማዳም ቅመሞችን ነው የሚጀነጅረው። ደግሞ በጣም ማሬ ወለለዬ ሲል ማለት ነው ከአፉ ማር ጠብጠብ ይላል። እንደው ምን ልበላችሁ የምሬን ነው የእውነት እኔ ሁሉን ነገር ደብቄ ዝም ብያ እና ብሩክ አሁን ዛሬ አበሳጨኝን ነገር ልንገራችሁ ምንድን ነው በዚህ ልክ የሚለው ውይ ሚለው። የሀገር እያዝል የሚለው ፈልጓት ወዷት ከሷ መለየትን አልፈልግም ብሎ እሷ ስትርቀው ባዶነት ተሰምቶት እየሮጥ አዲስ አበባ ድረስ መጥቶ በስርዓት ማናገር ሲችል ይጮህባታል። የምሬ ነው። አንዳንድ ሰዎች እውነታውን ለመደበቅ ሲሉ በቃ የውሸት መዓት ነው የሚደረድሩት። ጭራሽ ፍፄ ደግሞ መልካም ነገር ጥሩ ነገር ባደረገ እሱን ሊቆጣ ጀመር። ታይሚ ምንም የሚጎልባት ነገር የለም። እስከዛሬ እንደም ልጅ ሆና ነው ምንም ባለማወቅ ብዙ ነገር አሳልፋለች። ብዙ ነገር አይታለች። ብዙ ስቃይ ምንም ችግር ብርቋም አይደለም። መከራም ብርቋም አይደለም። ቀመምዬ ወደፊት እግዚአብሔርን ምንም ማንም ምንም እንደ እኔ ከሴት ጎን ነኝ፣ ለምንም ለእውነት ከእውነት ጎን ነኝ። በመጀመሪያ ከዛ በመቀጠል ደግሞ ለሴት ልጅ አስባለሁ። በራሴ ህይወት ማየውን ነገር ነው የምነግራችሁ። የምሬን የሆነ ነገር ከማድረግ ወደ ኋላ ላይ ወንድ ደግሞ ለወንድ ልጅ ይህን ያህል መለማመጥ ለወንድ ልጅ ይህን ያህል ምንድን ነው? የምሬን ነው ምላችሁ። ሀይሚም ምንም እንዳትፈሪ፣ ያለሽን እውነት ፊት ለፊት ቁጭ ቁጭ ቁጭ እርግጠኛ ነኝ ደግሞ ይሄንን ጉድ ማለት ነው ሀይሚ አይደለም፣ የምታወጣው ምን አለች አስቴር በሉኝ። ሌላ አንድ የምትመጣ ሴት አለች። የራሱን ጉድ ጉዳ ጉድ ሁሉንም ነገር ዝርግፍ አርጋ ምታወራ ምታወጣ ሴት ትመጣለች። ጠብቁ። ይኸው ምን አለች አስቴር በሉኝ። ተርበሉ ሀይሚ እኔ ምንም ነገር መናገር አልፈልግም ብላለች። በራሷ ጊዜያች ሴት ትመጣለች እና ምናልባት አንተ ቀልድ መስሎ ወይ ደግሞ ኖርማሊ ጊዜ ለማሳለፍ ብለህ ብቻ የሆነ የሆነ ምክንያት ሊኖሩ ይችላል። ከዛ ሴት ጋር አውርተም ሊሆን ይችላል፣ ተቃቅፈም ሊሆን ይችላል፣ የፈለገ ነገር አድርገ ሊሆን ይችላል። ግን ተሳስተም ሊሆን ይችላል፣ ከዛ ሴት ጋር ተሳስተ ተኝተም ሊሆን ይችላል። እሺ፣ ወንድ ልጅ ነህ ምናምን፣ ተፈረደ በበቃ ስሜት ምናምን እንትን አለ ምናምን ተጫጫነህ ምናምን ሄድክ። ግን አላ እኔ ይህን ነገር ያደርገዋል ብዬ እውነት ለመናገር መቶ ፐርሰንት አላምንም። ብሩ ከሌላ ሴት ጋር ይተኛል ምናምን ብዬ አልናገርም። ግን አድርገውም እንኳን ከሆነ ሀይሚ ብለህ ተረጋግተህ ለማስረዳት መሞከር፣ በቃ እሷ አሁን ጥፋተኛ ናት። አዎ በቃ ያለ ስም ስም ሰጠሃለች፣ ያልሆነ ነገር ተናግረሃለች፣ አናዳሃለች፣ አበሳጭ ሰለች። ኦኬ ኢትስ ኦኬ፣ ኖርማል ነው። ግን አንተ ለምን መብረድ አቃተ? በዚህ ልክ መናነቅ፣ በዚህ ልክ አወቅኩሽ ናኩሽ፣ በጣም ያስጠላል። እሰይ እንኳን ደግ አደረግኩ፣ ከሴት ልጅ ጋር ተላልሻለሁ። ቃላቶች ራሱ በጣም ነው የሚያስጠሉት። ድሮስ የእውነት ይሄኔ ነው ለምን ቃላትን አታስተካክልም? የእውነት እኔ እግዚአብሔር ምስክሬ ነው የምላችሁ ከፍቅረኛ ጋር ተጣልቻ ቃል ያልሆነ ንግግር በጣም ብዙ ነገር ሲናገረኝ እኔ አንድ መልስ ብቻ ነው የመለስኩለት። ምንድነው ያልኩት? ዝም በል እኔ ዝም ብያለሁ አይደል አንተ ዝም በል አይዝም አልል ሲለኝ ጸጥ ብዬ ሰማው ነበር የሆነ ቀን ላይ እና በጣም በከባዱ ተጣልተን ነበርና ምን ልላችሁ ፈልጌ ነው አንዳንዴ ከዛ ሰው ጋር መኖር ከፈለጋችሁ ከዛ ሰው ጋር መቀጠል ከፈለጋችሁ መጥፎ ንግግር እንኳን እየተናገራችሁ ችላችሁ ታልፋላችሁ ትዕግስትን ታደርጋላችሁ አሁን ሃይሚ ብሩክን ጥፋተኛ ነብላ ነገረችሁ አይደል ያየችሁ የሰማችሁ ነገር አለ ከመሬት ተነስታ ዝም ብላ በቃ ዝንብ አድርጋ አይደለም የተናገረችው ያየችው የሰማችሁ ነገር ስላለ ነው ስለዚህ እሱ ለምን በስርዓት መስማት አቃተው በዚህ ልክ እንኳን አደረኩት እሰይ ደበረሽ እንዴ እንደዚህ አደረግኩ እኮ የምር እስኪ ሄድና ከሃይሚ የተሻለ ሴት ካገኘ እናያለን የእውነት እኔ አሁን አሁን ላይ ወንድን ማመን ትቻለሁ። ደግሞ ለወንድ ማሽቃበጥ የምር እና ልናገር የምችለው ነገር መለየታችሁን አልፈልግም፣ መለየታችሁን አልመኝም። ግን ስርዓት መያዝ አለብ በቃ ብሩክ ስትናገርም፣ ስታወራም፣ ስታስረዳም ቀስ መረጋጋት አለብ። ለምንድ ነው? ከዚህ ከምን አንጻር ነው እንዲህ ልትለኝ ቻለች? በምን መልኩ አይታይ ነው? በምን መልኩ ታዝባይ ነው? ምንስ ሳይታቢ ነው? ምንስ ደርሳቢ ነው? አንተ ፍጹምና እንዴ ያለ ራስን የምትቆልለው ሰው አይደለ እንዴ? አናቅም እንዴ ስንት በቲክታክ፣ በቴሌግራም፣ በዋትሳፕ ስንት በተለይ በተለይ ደግሞ በኢንስታግራም በተለይ በጣም ብዙ ቴክስቶች ቆይታ ያላችሁ እኔን አሁን ውሸታም ልትሉ ይተሻል። ቀስ በቀስ እያንዳንዷ ሴት ቪዲዮ ኮል፣ የተወራውን፣ ቮይሶች፣ ፎቶዎች በጣም በብዙ መንገድ እንደሚወጣ ቆይታል። እኔ አሁን እዚህ ጋር ምንም ግን ብሩክ ይህን ነገር አድርጓል ማለት ከሴት ጋር ይህን ነገር አድርጓል ወይ ደግሞ አልጋ ላይ ተገኝቷል ማለት አላምንም። እነዛ ሊሆን አይችልም። የራሴ ግምት ነው፣ የራሴ አስተሳሰብ ነው። ግን ልክ እንደ ጨዋ ምንም በቃ እንደ ንጹህ እንደ ፍጹም ሰው አርገ ራሰን አትገምት። ምንም የትኑም ያህል ለሴት ልጅ ክብርም ፍቅርም ቢኖርም፣ ግን ያችን የምችልን ማውራት አለብ ብዬ አላስብም። በቃ ልች ልጅ አሟታል፣ በአንተ ምክንያት ደብሯታል፣ ከፍቷታል። ከአንተ የማይጠበቅ ነገር አይታለች፣ ሰምታለች፣ ደበራት፣ ከፋት። ከዛ ምን አደረገች? አንተ እንዳትዋረድ ብላ ጠበቀችል ጥፋትን ሸፈነች። ልብ ብን ብላ ሄደች አዲስ አበባ። ስለዚህ አዲስ አበባ ድረስ ተከትለ ሄደ በዚህ ልክ መጮ በዚህ ልክ እሰይ አድርጌዋለሁ ማለት ምናምን፣ ምንድን ነው ይሄ ነገ? ምን ይሰማታል? ለህሊኗ ትንሽ አታስብም? ሃይምዬ ምንም አላደረግኩም። ምናልባት ሰው እንዲ እንዲህ አድርጎ አቀናብሮ ሊሆን ይችላል፣ ምናልባት እንዲ ሊፈጠር ይችላል ብለ ሴት ልጅ ለምን በቃ በፍቅር ቅልጥ አርጋት ልቧን ቅልጥ አርገ በስርዓት አታወራትም? ቶሎ ምን ልስ እንድትል ምንድን ነው የምትጋባው ከእሷ ጋር? ችንሽ ጎገና ትንሽ ልጅ ነች ብዙ መከራ ይታያስቀ አይታ ያለፈች ልጅ ናት። እንዲህ መወጣጠር እንዲህ እንኳን አደረግኩት ሰየው ነገ ይቅርታል ትላት ነው። እንዲህ ልክ ልክ ዋን እስከነግረሀት ንክ እንደዚህ ልቧ የሚነካ የሚያስቀይ የሚያስከፋ ነገር እስከተናገርካት በኋላ በጣም ያሳፍራል። ፍፄን ደሞ የመናገር መፍት የለም። አንተ ለማስታረቅ መሰለኝ እውነታውን እንድታወጣ ያደረገው ስራ ራሱ ሮማ በዛው ተደፍኖ እሷን ብንም በዛው ሌላ ታሪክ ይፈጠር ነበር። እሱን የመናገር መፍት የለም። ለምን ይዛት መጣ ምናምን አይባልም። ለማንኛውም ብሩክ፣ ተረጋጋ። ህይወት እንደዚህ አይደለም፣ ፍቅርን እንደዚህ አይደለም። አንዱ እሳት አንዱ ውሃ መሆን ያለበት እንዲሁ ሁለታችሁ እሳት ሆናችሁ እንዲህ አይደለም። እሷ ያየችውን አይታ ነው። አንተ ደግሞ ምን እንዳየሽ ለማወቅ ቀስ ለመነጋገር ስትችል እንዲህ እንቧከረዮ ማለት የለብም ለማለት ነው። የእናንተን ሀሳብ አስተያየትም ጨምሮበት የኔ ሀሳብ አስተያየት ይሄንን ይመስል ነበር። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። እወዳችኋለሁ።